ቤተሰብ እንኳን ወደዚህ ቻናል በሰላም መጣችሁ። ሰላም እይብዛላችሁ። ፈጣሪ ሀገራችን ሰላም ያድርግልን። እንግዲህ ውድ ቤተሰቦቻችን ይህን እንግዲህ ሩታ በእንደዚህ መልኩ አምሮባታል። ውድ ቤተሰቦቻችን እንግዲህ ባለፈለት ብዙ ልጆች እንግዲህ እሷ በራቁት ፎቶ ተነስታ ነበረች፣ እና ብዙ ሰዎች ነው ቅር ያሉት ማለት ነው። እውነት ነው፣ በጣም ያስጠላል ማለት፣ በጣም ያስጠላል ማለት እኛ ኢትዮጵያውያን እንደ ፈረንጆች ሳይሆን ክብር አለን። ክብር አለን ማለት እንደዚህ አይነት ፎቶ እኛ ሀገር ላይ አልተለመደም። ግን አሁን ኧረ የግዴታ መለመድ አለባችሁ እያሉ እንግዲህ በግድ ለትውልድ በራቁት ቪዲዮ እየተነሱ እንግዲህ ዘመናዊ ሰዎች በእንደዚህ መልኩ እንግዲህ ፖስት እያደረጉ ነው። እንግዲህ ብዙ ሰዎች በጣም ነው የተቆጡት። ባለፈው ሰራቁት የተነሳ ተነስታ የራሷ እንግዲህ እንትን ላይ ፖስት አድርጋለች። ብዙ ሰዎች ነን የተበሳጨው፣ ብዙ ሰዎች ነን እየተናደድ ነው ማለት ነው ግን አሁን በእንደዚህ መልኩ እንግዲህ ፕሮግራሙ እንግዲህ በእንደዚህ መልኩ ነው። ደስ የሚል ፎቶ ነው እየተነሳች ሩታየ። ሩት ሩት በጣም ነው የሚወዳት። እኔ የምር ነው የምላችሁ። ባለፈው ልት ኮመንት ላይ እሷ ፖስት አድርጋ ነበረች። ኮመንት ላይ ገፍታችሁ ቼክ ብታደርጉ በጣም በጣም ማለት ነው። ያውም ያ ፎቶ ላሳያችሁ አንዴ። እንግዲህ አይታችኋል ፎቶ ብዬ አስባለሁ። በዚህ ፎቶ ላይ በጣም ብዙ ሰው ነው የተበሳጨው። በጣም ብዙ ሰው ነው ኮመንት ላይ በጣም ብዙ ሰው ነው ይሄ ፎቶ ላይ እንግዲህ ቅርታ የጻፈው ማለት ነው። እውነት ነው ማለት ቅድም ብያለሁ፣ እኛ ኢትዮጵያውያን እንደዚህ አይነት ፎቶ ማለት ወይም እንደዚህ አይነት ነገር በጣም እንትን እናደርጋለን። ግን አሁን ቅድምም ብያለው ዘመናዊ ሰዎች እየመጡ ስለሆነ እኛ ፈረንጆች መሆን አለብን እንደ ፈረንጆች ማድረግ አለብን አካሄዳችን እያሉ እንግዲህ እኛ ኢትዮጵያውያን ስም እያጠፉ ነው። ስለዚህ ሩታዬ ትክክል አይደለሽም፣ እንደዚህ ፎቶ ተነስተሽ መለቀቅ ልክ አይደለሽም። እኛ ኢትዮጵያውያን እንደዚህ አይነት ባህል ለእኛ ኢትዮጵያውያን እንደዚህ አይነት ፎቶ ባህል አይደለም፣ ወይም ለእኛ ይሄ ጥሩ ትምህርት ነው እንደምትካፈዩ ብሎ ብዙ ልጆች ነው የተበሳጩት። የእሷ ቤተሰብም ቤተሰብ ማለት ያው እንግዲህ ተከታይ ወይም የእሷ ተከታይ ማለት ነው። በጣም ነው የተናደዱት። በጣም ነው የራሳቸው ሀሳብ ወይም የራሳቸው ያለው ነገር ያካፍሉት ማለት ነው እና ውድ ቤተሰቦቻችን እንግዲህ አሁን እኔ ይቅርታ አጠፈችዋለሁ። ስለዚህ ወደ ተመልካቾቼ በጣም ይቅርታ እንግዲህ ብላ ሁለተኛ እንግዲህ ፎቶ በእንድዚህ መልኩ በጣም የሚያምር ፎቶ ፕሮግራም ተደርጎ እንግዲህ በእንድዚህ መልኩ ነው እንግዲህ የጋበዘችዋ እኛን ማለት ነው። አዎ እንግዲህ ደርሷል፣ ማምጫው ደርሷል ማወለጃም ደርሷል፣ ደርሷል፣ ደርሷል። እንግዲህ ቅርብ ጊዜ ደግሞ በሰላም እሷ ስገላገልና ያለን ተስፋ እናደርጋለን፣ ከዛ እንጠብቃለን። ቤተሰብ ላይክ ሰብስክራይብ አድርጉት፣ አትርሱት። ቤቴ ቤቴ የፈለጋቸው ስ ማጽፍ ትችላላቸው። ቤቴ ክፍትረጉድ ቤተሰቦቻችን ሩታዬ እንግዲህ ይቅርታ ለእኔ ቅር ያላችሁ ኢቶቼ በጣም ይቅርታ። እንግዲህ እውነታችሁ ነው። እኛ ኢትዮጵያውያን እንደዚህ አይነት ነገር ለእናንተ ለተመልካቾች፣ በእንደዚህ አይነት ነገር ማካፈሌ ወይም ማድረጌ ይቅርታ ብላለች። እንግዲህ በእንደዚህ መልኩ ነው እንግዲህ ደስ የምልህ እንትን ላይ ነው እንግዲህ የመጣችው ወደ ቤተሰቦቻችን እንግዲህ ይሄ ይመስላል። እንግዲህ ርታዬ በጣም ደስ የሚል ፕሮግራም ነው። ያው እንግዲህ ከቤተሰቦቹ ወደ ቤተሰቦቹ ጋር ማታ ነው እንግዲህ ይሄ ቦቱ ወይ እነዚህ ፕሮግራሞች ያዘጋጀችዋል። በጣም ደስ ይላል ከምለው በላይ ወደ ቤተሰቦቻችን እንግዲህ ወሐስ ቤተሰብ እንግዲህ እንግዲህ ብዙቻችሁ ታውቁታላችሁ። ሩታዬ እንግዲህ አብርሽን እዛው እንግዲህ ረፍ በል ከአንተ ጭቅጭቅ እንዶ ትንሽ ቤተሰቦች ቀመጥች ረፍ ልበለ አንተም እዛው ረፍ በለ ከፍቅረኛ ጋር አንተም እዛው እንግዲህ ረፍ ብል ብላ እንግዲህ ጥላ ቤተሰቦች ጋ ማታ እንግዲህ ይሄ መሰለ ፕሮግራም ነው ያዘጋጀችው ማለት ነው እንግዲህ ዋስ እንግዲህ በጣም በጣም ይኸው ውብና ቆንጆ የሆነ ፎቶ ፕሮግራም ነው የተዘጋጀው። ሾፉን በጣም ያምራል ከምለው በላይ ማለት ነው እንግዲህ ቤተሰቦቻችን። ይህ ምስሌ ፕሮግራም እንግዲህ በጣም ደስ የሚል ፕሮግራም ነው የተዘጋጀው። በጣም ያምራል። ከቤተሰቦቿ ጋር ከሆነች በኋላ ነው እንግዲህ ይሄ ፎቶ የተነሳቸው ማለት ነው። በጣም ያምራል ከምለው በላይ ማለት ነው እንግዲህ። ሩቷን የምትወዱት ላይክ አድርጉት ሰራችሁ መጻፍ ትችላላችሁ። አላ ውድ ቤተሰቦቻችን ፈጣሪ ሀገራችን ይጠብቅን። ሰላም ምስጥን፣ ጤና ሚስጥን። ፈጣሪ ስደት ላይ ያላችሁ ይጠብቃችሁ፣ ክፉ አይንካችሁ፣ ከክፉ ነገር ሁሉ አምላክ እግዚአብሔር ይጠብቃችሁ። ጤና ሚስጣችሁ፣ ሰላም ሚስጣችሁ። እንግዲህ ውድ ቤተሰቦቼ ከስደት ከስደት ስትመለሱ ሰላም ጤና ይስጣችሁ። ከስደት ስትመለሱ እናንተም ልጅ በልጅ ሆኑት፣ እንደ ሩታ እንደ ሩታ ሆኑት። እናንተም እላችኋለሁ እንደ ሩታ ሆኑት። ምርቃት እንግዲህ አሜን ብላችሁ ውሰዱት። ግዜ ልጅ በረከት ነው። ያላገባችሁም አግቡ እላችኋለሁ፣ ውድ ቤተሰቦቻችን ያላገባችሁ አግቡት፣ ልጅ ይስጣችሁ ፈጣሪ፣ እንደ ሩታ። ትዳር የሌላችሁ ትዳር ይስጣችሁ ፈጣሪ እላችኋለው። ጤናና ሰላም ይስጣችሁ። ስለ ከታተላችሁ አመሰግናለው። ሰላም መሆላችን ይሁን ሰላም ለሀገራችን ይሁን። ፈጣሪ ጤና ሰላም ይስጣችሁ። ቀጣዩ ቀጣዩ ላይ እንገናኛለን። ቸር ጊዜ ይሁን ላችሁ ቸው ቸው